ከተሞች እድገት ጋር ተያይዞ በአብዛኛው በከተሞች የሚፈጠረው አንዱ ችግር የመኖሪያ ቤት እጥረት ነው። ከተሞች ሲያድጉ የነዋሪዎች ቁጥር የሚያን ያህል እያደገ ሲመጣ ነዋሪዎቹ በቤት ጦት ምክንያት ይቸገራሉ። በመቀሌ የከተማ አስተዳደር ያገኘሁት መረጃ ከ3200 በላይ የሚሆኑ የኮንዶሚኒየም ቤቶች ተሰርተው ለተጠቃሚዎች ተላልፈዋል። ከእነዚህ ተጠቃሚዎች መካከል ደግሞ አሁን ያለውበት የነ አቶ ጌቱ ቤት አንዱ ነው። እናቶ ጌቱ ከዚህ በፊት በኪራይ ቤት ይደርስባቸው የነበረው ችግር ተወግዷል። ኢኮኖሚያዊ ብቻ ሳይሆን ማህበራዊ ችግራቸውን ተፈቶ ዛሬ በደስታ፣ በፍቅር፣ በሰላም በኮንዶሚኒየም ቤታቸው ውስጥ እየኖሩ ይገኛሉ። እኔም ተጋብዤ እዚህ ተገኝቻለሁ። በጣም ትልቅ እፎይታና ትልቅ ሰላም አግኝተናል ማለት ነው። ክፍያው በጣም ጥሩ ነው። አቅማችንን ያገናዘበ ነው። ከነበርንበት ኑሮ የተሻለ ነው። ደስተኛ ሕይወት አለን። ባለፉት ስርዓቶች ሽሬ እንዳ ሥላሴ ከተማ የጦር ቀጠና ነበረች። በደርግ ስርዓቱ ውድቀት ማግስት ግን ያን የጦርነት ታሪክ በልማት እየቀየረች የመጣች ከተማ። የደርግን ስርዓት ታግለው ከጣሉት ውስጥ አንዱ የሆኑት ኮሎኔል በሬ አርጋው ዕድለኛ ሆነው ወደዚህ ቤት ከመጡ በኋላ የምተኛውን ቅልፍ የረፍት ሆኗል ይላሉ ነው ሰፊ ነው። ከተፈለገ መኝታ ቤት አለ ብኝ ሁለት መኝታ ቤት ነው። አሁን አመት ነው። የቀጣይ ህይወት የሚኖርበት ነው። ልጆቼ የሚኖርበት ነው። የራሴ ቤት ስለሆነ የሚተኛው እንቅልፍ የራሴ ያውቃሉ። ክፍያው ያው ቅድመ ክፍያ የቤቱ ክፍያ ጠቅላላ ክፍያ 125 ሺህ ብር ነው እና ቅድመ ክፍያ 25 ሺህ ብር ከፈልን፣ ከዛ በኋላ ቀሪ እዳችን ዘግተናል። እኔም ደስ ብሎ ይኖራለሁ፣ ልጆችም ደስ ብሏቸው ይኖራሉ። በነጻነት እንኖራለን ተደስተን ተከራይቤ ነው የተወለድኩት። በዚህ በቤቶች ልማት ፕሮጀክት ብዙ ሰው ተጠቃሚ ሆኗል። የተለያዩ ሰዎች በፊት በቤት ክራይ በሰው ቤት በደባልነት እየኖሩ የሚሰቃዩ ሰዎች አሁን ደግሞ የራሳቸውን ቤት አግኝተው ኑሯቸውን በሰላምና በጤና እንዲመሩ ረድቷል ነው ቤቱም አግኝቼ እየኖርኩበት፣ ለሱ የሚከፍለው ክፍያ ከዚህ በፊት ቤት ለመስራት የሚቆጥበውን ቁጠባ ነው እየቆጠብኩ ያለሁት የቁጠባ ስልትም አስተምሮኛል። በጣም ጥሩ ነው። በጣም ለሴፍቲ ለሌሎችም ሴፍቲ ቢሆን በጣም ጥሩ ነው። ኮንዶሚኒየም ዛሬ ላይ በክልል ከተሞች አዳዲስ የጋራ መኖሪያ ቤቶች ግንባታ የለም። ይሁንና የየከተሞችን የፍላጎት ጥናት መሰረት በማድረግ እንደየክልሎች ተጨባጭ ሁኔታ ስራውን ለመጀመር ዝግጅቶች አሉ። እንደ ዋነኛ አማራጭ በክልሎች ተወስዶ እየተሰራበት ያለው ግን በሕብረት ሥራ ማኅበራት አማካኝነት ዜጎች በራሳቸው አቅም ቤት እንዲገነቡ የማድረጉ ሥራ ወደ ተግባር እንቅስቃሴ ተገብቶበታል። አሁን እያደረግን ያለነው በዋነኛነት ትኩረት ሰጥተን እየሄድንበት ያለነው በራሱ ጥረት በዜጋው በራሱ ጥረት የሚገነባውን ቤት ላይ አተኩረን እየሰራ ነው ያለን። ስለዚህ በራሱ ጥረት የሚገነቡ ቤቶች ያለምንም መስተጓጎል ቦታ እንዲቀርብለት ስምምነት ላይ ተደርሶ ሰፊ ዝግጅት ተደርጎ እየቀረበ ነው ያለው። አሁን ባለፈው ዓመት አማራ ክልል በጣም ብዙ ቦታ አቅርቧል። በዚህ ዓመት ደግሞ የትግራይም የኦሮሚያም ደቡብም እንደዚሁ ዝግጅት እያደረጉ ያሉበት ሁኔታ ነው ያለው። ስለዚህ በራስ ጥረት በህብረት ስራ ማህበራት አማካኝነት የሚቀርበው ቤት በስፋት እንዲቀርብ እየሰራን ያለንበት ሁኔታ አለ። በአራቱ አማራጮች አሁን ባለው ሁኔታ የብዙ ሰዎች ጥያቄ እየተፈታ ነው ብለን እናምናለን። ለምሳሌ በዚህ ዓመት በመኖሪያ ቤት ህብረት ስራ ማህበር ብቻ ተደራጅተው ቦታ ያገኙ 4345 ዜጎች አሉ። 4345 ዜጎች ኦልሬዲ ቦታ ተረክበዋል። ቦታ ተረክበው ሳይት ርክክብ ኦልሬዲ ተፈጽሞ እነሷን ለግንባታ ራሳቸውን እያዘጋጁ ያሉበት ሁኔታ ነው ያለው። ሪሊስ ሴቶችም በተመሳሳይ በዚህ መንገድ እየሄዱ ነው። ግን ትንሽ ከመሬት ስሪቱ ችግር ጋር በተያያዘ ከህጉ ጋር በተያያዘ ለልማት እያዋል ነው አይደለም የሚለው አስተሳሰብ ስለነበረ ሶስት ዓመት እንዲሚሆን ታግዶ ነው የቆየ። ከእሱ አኳያ አሁንም ፍላጎቱ ከፍተኛ ነው። አሁንም በርካታ ቤት ፈላጊዎች አሁንም እየጠየቁ ነው ያለው። በሚቀጥለው ጊዜ ሁለት ሺ ስምንት ላይ አዲስ ፕሮግራም ጀምረን አሁን እስካሁን ድረስ ያላገኙትን የህብረተሰብ ክፍሎችንም የምናደርስበት ሁኔታ ይኖራል ማለት ነው። በከተማችን ውስጥ ያሉት የመኖሪያ ቤት ችግር ከመቅረፍ በመንግስት በኩል የሚሰሩ እንደዚህ አይነት ውብ የሆኑ የኮንዶሚኒየሞች እንዳለ ሆኖ በሪል ስቴትም ዘርፍ ወደ 11 የሚሆኑ ባለሀብቶች እየተሳተፉ እየሰሩበት ያለበት ሁኔታ አለ። ከዛ ባሻገር ደግሞ ለቀጣይ ነዋሪዎች በማህበር ተደራጅተው ቦታ እየወሰዱ ወደ ስራ የሚገቡበት እቅድ ደግሞ ተይዞ እንዳለ እና ባለፈው አመት ሙሉ ወደ አራት ጊዜ ጨረታ ወጥቶ ህዝባችን ተጠቃሚ የሆነበት ሁኔታ አለ። በተለያዩ አካባቢዎች በተገነቡ የጋራ መኖሪያ ቤቶች አካባቢ አረንጓዴ ጽዱና ውብ ሆነው ለእይታም ጭምር የሚማርኩ ናቸው። ይህ ደግሞ ለአዲስ አበባ ከተማ የራሱን የሆነ ውበት በማበረከት በኩል አስተዋጽኦ የጎላ ይሆናል ማለት ነው። በጋራ መኖሪያ ቤቶች ውስጥ የሚኖሩ የህብረተሰብ ክፍሎች ቁጥራቸው ከጊዜ ወደ ጊዜ እየጨመረ መጥቷል። እነዚህ ቁጥራቸው የጨመሩ በጋራ መኖሪያ ቤቶች ውስጥ የሚኖሩ የህብረተሰብ ክፍሎች ደግሞ ማህበራዊ ትስስራቸው ይበልጥ የጠበቀ እንዲሆን ለማስቻል በየአካባቢው ሂደቶችን የሚያስተባብሩ ማህበራት ተቋቁመዋል። በአጠቃላይ በጋራ መኖሪያ ቤቶች ውስጥ የሚኖሩ የህብረተሰብ ክፍሎች ዘመናዊ አኗኗርን እየኖርን ነው ይላሉ። ዘመናዊ ላይፍ ነው የምትኖረው። ሁሉ ነገር የተሟላ ነው። ሽንት ቤቱ እዚሁ ነው፣ ቲችኑ እዚሁ ነው፣ ምግብ የምታበስለው እዚሁ ነው። እና በጣም ዘመናዊ ላይፍ ነው የምትኖረው። ድሮ ከተለመደው ሀገራችን ውስጥ አኗኗር፣ ዘመናዊ የሆነ ላይፍ ነው የምትኖረው። ከንደሚ ውስጥ ነው። አንዳንድ ጊዜ ደግሞ ወንዶችንም ሰነፍ ወንዶችንም ትንሽ የሚያበረታታ ሁኔታዎችም አሉት ሁሉ በኤሌክትሪክ ነው የሚሰራው ቡና ልፍጭ ቢል መውቀጥ የለም ይረዳታል ይፈጫል ያው እንትን በኤሌክትሪክ ወጥ ለስራ ቢል ኦር አንዳንድ ነገር ለጠባብስ ቢል ሁሉ ነገር የተመቻቸ ነው እዛ ሄዶ ኩሽና ገብቼ ሳት አንድጄ ከሰላያይዤ የሚባል ነገር የለውም እና በጣም ደስ የሚል ነው በጋራ መኖሪያ ቤቶች አካባቢ ካፌዎች፣ ሱቆች እና ሌሎችም በጣም በርካታ መዝናኛዎች ተከፍተው ለነዋሪዎች አገልግሎት ይሰጣሉ። እዚህ የአቶ ሰለሞን ሱቅም የኮንዶሚኒየም ቤቶች መገንባታቸውን ተከትሎ የተከፈተ አንደኛው ሱቅ ነው። እንደምን አላችሁ? ይመስገን እንደውልና ሰላም ነው። ስራው ቆንጆ ነው። ያው አስፈላጊውን አገልግሎት እየሰጠን ነው ለህብረተሰቡ፣ አካባቢ ላለው ህብረተሰብ። ይሄንን ቤት ለመግዛት ወይ የባለቤት ባለቤት ለመሆን ይህንን? በፍጹም ሊታሰብ እንኳን በእኔ ደረጃ ቀርቶ በትልቅ ደረጃ ማይታሰብ እንትን ነበር እኛ የመጀመሪያ ተጫራቾች ስለነበር እንዲሁም ወደ ወደ መቶ ዘጠና ስምንት ሺ አካባቢ የነበረ ጥሩ ነው ዋጋውን ፌር ነበር በዚህን ጊዜ ደግሞ በአምስት አመት ጊዜ ውስጥ ስለነበር የሚከፈለው ያው እየሰራን ክፍያችንን አጠናቀን ዛሬ የቤት ባለቤት ሆነናል ያው ስራውንም እየሰራንበት ነው የቤት ልማት ፕሮግራሙ 30 በመቶ ለሴቶች ቅድሚያ የሚሰጥ ነው። በአዲስ አበባ እየተገነቡ ባሉት የአዳዲስ የቤቶች ግንባታ ደግሞ 20 በመቶ ለመንግሥት ሠራተኛው ቅድሚያ ይሰጣል። በአጠቃላይ የተቀናጀ የቤት ልማት ፕሮግራሙ በርካታ የከተማ አጀንዳዎችንም ያሳካ ነው። የቁጠባ ባህልን በማዳበር ለዜጋውም ለሀገርም አቅም የሚፈጥር ሥራ እየተከናወነበት ነው። በ1090 በ28ና በ40 ስልሳ ተመዝጋቢዎች ብቻ ከ4 ቢሊዮን ብር በላይ መቆጠብ ተችሏል። እስካሁን አዲስ አበባ ላይ ብቻ በጋራ መኖሪያ ቤቶች ግንባታ ከ13 ቢሊዮን ብር በላይና ከ1600 በላይ ሄክታር መሬት በግብአትነት ውሏል። ይሄ በ በሊዝ 3000 ብር ብር የሚሸጠው እኮ ከ28 ከ27 ቢሊዮን ብር በላይ የሚያወጣ ነበር። መንግስት ብር አይደለም የሚፈልግ። ቅድሚያ ለዚህ አካባቢ ለዝቅተኛ ለመካከለኛው ለዙ ባጠቃላይ የመኖሪያ ቤት እንዴት አድርገን እናቀር መሰረተ ልማት የምታዩት አስፋልት ምታው ኮብልስቶን በመንግስት ወጪ ብቻ የተገነባ ቤቱ ላይ አምስት ሳንቲም ቢል፣ ለሰራተኞቻችን ደሞዝ የሚከፍለው መንግስት ነው። ቤቱ ላይ የታሰብ ከአንድ ቢሊዮን ያላነሰ ከባት ማግኘት የሚገባውን መንግስት አላገኘ እንዲቀር ነው ያደረገው፣ እንዳይሰበሰብ ነው ያደረገው። ይሄ ሁሉ ስለሆነ ነው ዛሬ በ በግል የሚሰሩ ቤቶች 17000 በሜትር ካሬ ሲሸጡ ልደታ ላይ ምናልባትም 3000 ሊሆን ይችላል፣ ነውም ደግሞ ከፍተኛው ቢሆን ማለት ስቱዲዮ ደግሞ 1900 1000 ምናምን ናቸው። ሀገራዊ የግንባታ አቅማችን በየጊዜው በብዛትም በጥራትም እያደገ እንዲመጣ የቤቶች ልማት ፕሮግራሙ ጉልህ ድርሻ አበርክቷል። የሀገር ውስጥ ተቋራጮች አቅማቸውን እንዲያሳድጉ እድል ፈጥሮላቸዋል። ከግማሽ ሚሊዮን በላይ ለሚሆኑ ዜጎች የስራ እድል በዚሁ ዘርፍ ተፈጥሯል። እኔ ስጀምር 99 ላይ የረዳት ነበርኩ መጀመሪያ 35 ብር የረዳት አናጺ ሰራ ነበር። አሁን ግን ኮንትራት ወስጄ ነው የምሰራው። ወደፊት እንግዲህ ወይን እያሻሻልኩ ሳንቴ ባትቻ አጠረቃቅሜ ኮንትራክተር የመሆን አላማ እዚህ ቦታ ላይ ብቻ ከ160 ኮንትራክተር በላይ በኢትዮጵያን ኮንትራክተር እየተሰራ መሆኑ ራሱ ትልቅ ነገር ነው የሚል እምነት ነው ያለን። አቅም ያልነበረንን ከምንም ተነስተን ከዜሮ ተነስተን የራሳችን ካፒታል የራሳችን መኪናዎች ገዝተን ሰዎችን ቀጥረን ከድሮ ከምንሰራው በጥራት እየሰራን ያለ ነው። አንዱ ይሄ ነው። በፊት ያልነበሩን በ83 ምናምን ላይ መቶ ምናምን በሀገር ደረጃ ከሁለት መቶ የማይበልጡ የነበሩት ያኔ በነበረው መረጃ፣ ዛሬ ቤት ላይ ብቻ ሁለት ሺህ ተቋራጭ ይገነባል። እዚሁ ባለሙያዎችን አሰልጥነን እዚሁ ፈቃድ ተሰጥቷቸው መንግስት ባስቀምጠው ፖሊሲ ተግባራዊ ስለሆነ ነው ይህ አቅም የተገኘው። አጠቃላይ የምንሰራቸው ስራዎች አርባ ፐርሰንት የሚሆኑ ጥቃቅንና አነስተኛ ነው የሚሰራው። አርባ ፐርሰንት የቤቱን ግንባታ ከምርት ስራ አሁን እዚህ ጠቅላላ የተጠቀምንባቸው ማቴሪያሎች በሙሉ ጥቃቅንና አነስተኛ ያመረቷቸው ናቸው። በገበያት ስር ስናስብ ከ25 ከ26 ቢሊዮን ብር በላይ የገበያት ስር ተፈጥሮላቸዋል። በቀን ያው መቶ ብር ይከፍላሉ። ለቤት ክራይ ምናምን ከፍዬ ለቀለብ ከፍዬ አውጥቼ አንድ በ15 ብር ነው በ15 ቀን ነው ደሞዙ የምፈርሙ። ከዛ 500 ብር 600 ብር ይተርፈኛል። እሱን ባንክ ቤት አስቀምጣሉ። ከዚህ በፊት የምንገነባቸው ቤቶች በአመት በ18 ወር አካባቢ 15020 ቤት ነበር የምንገነባ የነበረው። ዛሬ ላይ ሆነን 65 ሺህ ቤት በአመት መጀመር የምንችልበት አቅም ላይ ደርሰናል። ስለዚህ አቅማችን እየጠነከረ ሲሄድ ደግሞ በአመት 100000 ቤት መጀመር የምንችልበት ደረጃ ላይ እንደርሳለን ማለት ነው። ይሄ በበለጸጉ ሀገሮችም ቢሆን በዚህ ደረጃ አንድ ከተማ ላይ በዚህ ደረጃ መጠን የሚሰሩ ከተሞች በጣት የሚቆጠሩ ናቸው። ወደ 60000 ቤት አካባቢ ያለ አሁን እኮ የፈጭ አንድ ሳይት እዚህ ሳይት ላይ ወደ ሦስት መቶ ሺህ ህዝብ ነው የሚይዘው ማለት ነው። ሦስት መቶ ሺህ ሰው ማለት ድሬዳዋ ማለት ነው። በአሁን ሰዓት የድሬዳዋ ህዝብ 300 ሺህ ነው። ባህር ዳር ወደ ሁለት መቶ ሰማንያ ወደ ምናም ሺ ነው። ስለዚህ አንድ ሙሉ ሙሉ ሙሉ ከተማ ነው አምጥተ የምናስቀምጠው ማለት ነው። በአዲስ አበባ ቤቶች ግንባታ ፕሮጀክት ጽሕፈት ቤት ከሰባት ከስምንት መቶ ሺህ በላይ ቤተሰቦችን ተጠቃሚ የሚያደርግ ነው። መጠለያ ከሌለ ተረጋግቶ መስራት አይቻልም አሁን ግን ሰው እንዲህ አይነት መጠለያ ሲያገኝ አንደኛ የመንፈስ እርካታ ያገኛል ሁለተኛ ቤተሰቡን በአግባቡ ያስተዳድራል ሶስተኛ ስራውንም በአግባቡ ይሰራል ለምን ተረጋግቷል መንፈሱ ተረጋግቷል ጥሩ ጥሩ ነገሮች ነው የሚታዩት ስራ ቦታ ሄዶ ሲመጣ ማረፊያ ቤት አለው ስለዚህ ስራውም ራሱ የተቃና የሚሆንለት የተመቻቸ የሚሆንለት ልብ ሞልቶ ስራው እንዲሰራ የሚያደርግለት አንዱ ቤት ማግኘቱ ነው። ቤት ብዙ ነገር ነው። ቤት ቤተሰብ ነው። ቤት ትዳር ነው። ቤት ልጅ ነው። ቤት ሀብት ነው። ቤት የመንፈስ ነፃነት የሚሰጥ ነው፣ እርካታ የሚሰጥ ነው። ስለዚህ ቤት ያለው ሰው በዲሞክራሲ ስርዓት ግንባታ እና ራሱን እንዳንድ ዜጋ በሀገር ግንባታ ላይ ያገባኛል ቢሎ በአካባቢ ጉዳይ ላይ ያገባኛል ቢሎ በፖለቲካ ጉዳይ ላይ ያገባኛል ብሎ ዜጋ በልበ ሙሉነት ለመሳተፍ ቤት በጣም ብዙ ፈርጀ ብዙ ጥቅም በቃ እኔ አዲስ አበባ ውስጥ ቤት አገኛለሁ የሚል ተስፋ ስለሌለኝ ዝም ብዬ መኖር ነበር የምናስበው በህይወት እኔ እዚህ አዋሳ ከተማ በ ሰርቼ እኖራለሁ ብዬ በፍጹም አልገመጥኩም ብሩን ደግሞ ስታነጻጽረው ይሄ በጣም ርካሽ ነው በጣም መቶ 25 ብር ማለት በአሁኑ ሰዓት ባዶ ብር ነው እና በጣም ኮንዶሚኒየም በጣም ጥሩ ነው። በጣም የኢህአዴግ መንግስት እግዚአብሔር ይስጥልኝ፣ እግዚአብሔር ያክብርልኝ። በጣም ቆንጆ ነው። ሁሉም ነገር ለድሀ ሁሉም ነው። ኢህአዴግ መንግስት ለድሀ ሄ ነው ብሎ የሚነገር ነገር የለም ቃላት ያጥረኝ ይህንን ቤት ለሰጠኝ መንግስትም በጣም በጣም በጣም በጣም አድርጌ ነው የማመሰግነው። ለልጆች መግቢያ ማግኘት ቀላል ነገር አይደለም በአሁን ጊዜ እና እንደዚሁ ብዬ ልጆች ተምረው ገብተው ጥሩ እንትን መኖራችን በጣም ነው ደስ ብሎ፣ ከዚህ በላይ የሚያስደስት ነገር የለም። የቤትን ለማቅረብ በመንግስት ፖሊሲ የተቀመጡ እነዚህ ብቻ ሳይሆን በሪል እስቴቶች የሚገነቡ ቤቶች አሉ። በመሬት ቀርቦ በጨረታ የሚገነቡ ዜጎች የሚገነቧቸው ቤቶች አሉ። ከዛ አልፎ ደግሞ በህብረት ስራ ማህበራትም የሚገነቡ ቤቶች አሉ። ስለዚህ በመንግስት የሚቀርቡ ብቻ ሳይሆን በዜጎቹ በራሳቸው ተነሳሽነት የሚገነቡ ቤቶችም እንዳሉ እሱን ከግምት ውስጥ ማስገባት ያስፈልጋል። ስር ዘጠና ቤቶች ባለፈው አመት ተጠናቀው ይተላለፋሉ።